ባለንበት ዘመን በመንግስት አገልግሎት አሰጣጥ ውስጥ ቀልጣፋ ተደራሽነትና ግልጸኝነት ወሳኝ ናቸው። ይሁን እንጂ በሀገራችን በቀደመ ጊዜ ይስተዋሉ የነበሩ የተንዛዙ በብሮክራሲው ጠውረዶች የታጨቁና ዘመኑን ያልዋጁ አሰራር ስራ ስለመሆናቸው ተገልጋይ አሸናፊ አመንሲሳ እንዲያነሳሉ። ወደ 23 ዓመት ሊሆነኝ በዚህ በስራ ላይ በጉዳይ አስፈጻሚነት እና በየሚኒስትር መስሪያ ቤቱ እጭ ጉዳይ ስራና ክህሎት ሚኒስቴር በፊቱ ሰራተኛና ማህበራዊ ጉዳይ ሚኒስቴር ኢሚግሬሽን እነዚህም በሙሉ ዳስሻለሁ። ከኤምባሲዎች ጋር ማለት ነው። ድሮ 30 ቀንና 25 ቀን የሚፈጅ የስራና ክህሎት ስራና ሰራተኛና ማብሪያ ጉዳይ የሚባል የውጭ ዜጎች ፎሬን ወርክ ፐርሚት ስታወጣ 25 ዴይዝ፣ 25 ቀን ዝቅተኛ ላለፉት ጥቂት ዓመታትም መንግስት የዲጂታል ኢትዮጵያ አሰራር ስርዓትን ተግባራዊ ለማድረግ በርካታ የሪፎርም ስራዎች እየሰራ ይገኛል። ከተሰሩት የሪፎርም ስራዎች መካከልም መሶ በአንድ ማዕከል አገልግሎት አንዱ ማሳያ ነው። መሶ በአንድ ማዕከል አገልግሎት አሁን ላይ በመንግስት መስሪያ ቤቶች ውስጥ ውጥን ጨራሽ ጨዋታ ቀያሪ እየሆነ ይገኛል። በአሁኑ ሰዓት ያየሁት የአሰራር አሰራርን የማዘመን ሂደት በጣም መቶ ፐርሰንት በሚባል ደረጃ ላይ ደርሷል። አለሁ ሶስት ሰዓት ገባው ሩብ ጉዳይ ለአራት ወደ አራት ሰዓት ላይ ጨርሼ የወጣው። ስራና ክህሎት ሚኒስቴርም ውልና ማስረጃም አንደኛ፣ ሶስቱም አንድ ቦታ ላይ መሆናቸው ለስራ ቀልጣፋና ለጊዜ ቁጠባ አንድ ነው። ሁለተኛ ዶክሜንት አይዝረከረክም። እኔ የመጣሁት በዋናነት አዲስ የንግድ ፈቃድ ለማውጣት ነው፣ ቲን ነበር ለማውጣት ነው። እንግዲህ እኔ የመጀመሪያ ንግድ ፈቃድ ሳወጣ ነው ነገር ግን ያው በኮምፕሌን ሲያደርግ ሰው ከሰማሁት በጣም ብዙ እየተመላለሱ፣ ከዛ ደግሞ አንድ ቦታ አይገኝም፣ አገልግሎቶች የተለያየ ቦታ ነው የሚካሄደው። እና ያ ያ ነገር መቀረፉና ሁሉን ነገር እዚህ ቦታ አንድ ቦታ ላይ መጨረስ ራሱ ኮምፎርተብል በሆነ ቦታ ላይ ቁጭ ብሎ መስተናገድ ቀላል ነገር አለ እና ትልቅ ለውጥ ነው ብዬ ነው የማስበው። ይህ አሰራር ስርዓት በመዘርጋቱ ዜጎች ቀልጣፋ አገልግሎት ከማግኘት ባሻገር ሌብነትና ብልሹ አሰራርም በእጅጉ የቀረፈ ጊዜ ቆጣቢ ነው። በቴሌብር ትከፍላለህ፣ ደረሰኝን ፕሪንት ታስደርጋለህ፣ የሚቀጥለው ዲፓርትመንት ላይ የከፈልክበትን ኮዶች ይዘህ ትቀርባለህ። ለዛ ሰውዬ ምን ሰርቷልና ነው ብር የምንሰጡ? እኔ እኮ ሰራሁት አለ ለምን እኔ የሰራሁት ለምንድን ነው መስመሩን ቀጥ አድርጎ የሚያካሄድ አካሄድ ስለተሰራ በፍጥነት እዚህ ጋር ማለቁ ከዛ ቀጥሎ ለምሰራቸው ስራዎች የተቀላጠፈ እንዲሆን ያደርጋል እና ስለዚህ ይህ እንደዚህ አይነት አገልግሎቶች ሁሉም ቦታ ቢኖሩ የበለጠ ነገሮች ተቀላጥፈው ደግሞ ታይም ደግሞ የራሱ የሆነ ብር ነው እና ስለዚህ ቫሉ የሚደረግ ነገር ስለሆነ ያንን ደግሞ በአግባቡ መጠቀም ቀላል ነገር አለ። በ12 ተቋማት በ41 አገልግሎት የጀመረው ማዕከሉ አሁን ላይም ወደ 23 ተቋማት 180 አገልግሎቶች እየተሰጡ ይገኛሉ። የክፍያ ስርዓቱ በዲጂታል መሆኑ ደግሞ ብልሹ አሰራርን በእጅጉ መቀነስ አስችሏል። ስድስት ወራት አስቆጥረናል። በዚህ ስድስት ወራት ውስጥ 80 ሺህ በላይ ከስተመሮች ለማስተናገድ ተችሏል።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 እዚህ ቤት ተመቶ እንደ መሶብ አንድ ማዕከል አገልግሎት ካሽ መክፈል አይቻልም። ይሄንን አገልግሎቱን ዲፋይ እንዲሆን ፔመንት እንዲኖር በማስቻል የብልሹ አሰራር፣ በተለይም ደግሞ ጉቦ ሰጥቶ አገልግሎት የማግኘትን ዘይቤ ሙሉ ለሙሉ ይቀርፋል ብለን እናስባለን። እስካሁን ባለን እንግዲህ ምንም አይነት ጥያቄዎች ተነስተውብን አያውቁም። አገልግሎቱን በሁሉም የሀገሪቱ ክፍሎች ተደራሽ ለማድረግ በልዩ ትኩረት እየተሰራ መሆኑም ተመላክቷል።